ስላደረገው ስለሆነልህ ነው። ያንን ነውን የምፈልገው፣ እንደዚህ አይነት በቃ መንፈስ ቅዱስ የቀረበውን ነው እንጂ ይሄ ዝም መብለ ተነስተህ ብቻ አንተ። ለዚች እምነት እኮ ራሱ አንድዬው ልጁን ሰጥቶ እኮ እግዚአብሔር እኮ ከፍሏል። ለዚህ እምነት እኛ እንዴት ነው በዚህ መልኩ እንትን የምንለው እንዲህ ቅልል የምናደርገው? እኔም ማልወደውን ነገር ልንገርሳ፣ እኔም ማልወደውን ነገር ስለዚ ጌታ ኢየሱስ ክርስቶስን ስም ከፍ ለማድረግ ግዴታ ማርያምና ኦርቶዶክስ መዋረድ አለባቸው። እኔ ይህ ነገር አይነችም። እንዲሁም ኦርቶዶክስን የሚያዋርድና ማርያምን የሚያቀልሰው እሱ ክርስቲያንም ነው ብያላምንናይ መጀመሪያ እንድምታለቅስ በቃ እያለቀስክ የምታዳምጣቸው የምታለቅሰው ስለ ፍቅሩ ነው እንጂ ስለ አጻፈ አይደለ። ለምሳሌ ለአንዱ ሰላሳ ለአንዱ ስልሳ ድሮ እኮ ድሮ ወደ ክርስትና ስትመጣ የሆነ ፕሮሰስ አሉ አይደለ? ፕሮሰስ የለም። አንተ ጌታ ስትቀበል እንዴት ነበረ? ለጋር ስድስት ወር ተምረናል። ለጋር ማለት ነው ለጋር ለጋር ስድስት ወር ነው የተማርነው። አሁን አውስትራሊያ የሚኖር ፓስተር ትልቅ ሆኖች ያስተማሩ ያ ቢያንስ ወደ አመት እንግዲህ አስበው። በዛ ሰዓት ኦልሞስት አስራ አንድ አስራ ሁለት አመቴ ነው ስጠመቅ፣ ተጸልዮበት፣ ህብረት ተይዞበት፣ ትላልቅ ሰዎች ኦኬ። አሁን ቴክኖሎጂዋ አለ በፈለክበት ተቀበል። ግን ሊገባ ይገባል ሊገባ በደንብ ልታምንበት። ምክንያቱም ዘው ብለህ እንደገባበት ዘው ብለህ ትወጣበታለህ። እኛ እስከ ዛሬ ይመስለኛል ከዛ ህይወት ውስጥ ያልወጣ ነው። ሁሌ የት ምን ያንዳንድ ግርም ይለኛል፣ በጣም ግርም ይለኛል። የፈለገ ማይክል ጃክሰንም፣ ቱባክም፣ ጮብኝ አምኤም፣ ደግን እግዚአብሔር ነው ጭልንጭል የሚልብኝ እዚህ ላይ ሁሌ። ጌታ ኢየሱስ ክርስቶስ ሁሌ ጊዜ በቃ ያ ነገር ትክክል እንዳልሆነ ይገባኛል። እንዲህ የምልበት ጊዜ አለ። አሁን ይሄ ይሄ የዓለም እንትን በቃ አምስት ሰዓት ነው ትላለህ። የእውነት እግዚአብሔር የሆነ አስራ ሁለት ሰዓት ላይ ናይት ትገባለ፣ ጠዋት ስድስት ሰዓት ትወጣል። አምስት ሰዓት የእግዚአብሔር ፍቅር ግን ይዘላለ። ሆ ይሄ ነገር እጅ ማቆም አለብሽ ትላለ። ሳሁ ና ደግሞ ለምን ውስጣችን እንዳይወጣ አድርገው ስላስቀመጡት ገባ። ይሄንን ነው እንጂ ዝም ብለ የሆነ ሰው ብቻ ራሱ ማይ ጃክሰን ክርስቲያን ብታደረገ ኮ ላይሆን ይችላል

መንፈስ ቅዱስ የታተምሽበት መንፈስ ቅዱስ እኮ ይቃትታል ውስጥሽ፣ ታውቂያለሽ አይጠፋም እኮ ስትሆን እኮ። ስለዚህ እሱን መቀስቀስ እኮ ይቻላል ነው ምልሻለት ውስጥሽ እ ባይዘ ውስጥሽ አለ። ደግሞ በዚኛው ሳይ ደግሞ ሌላ ፓሽን አለሽ፣ ህዝብን ሌባ እንዳይሆኑ ገዳይ እንዳይሆኑ የማስተማር ስትፈልጊዋለሽ እሱን። በዚኛው ሳይ ደግሞ መንፈስ ቅዱስ ደግሞ ውስጥሽ እኮ ይጎተጎተሻል። ሰዎቹ ስላስተማረች ብቻ አይደለም በማስተማራቸው ጥሩ ነው። በጣም ቤዝ እንድትዥ አርገውሻል። ግን ውስጦች ግን መንፈስ ቅዱስ ስለታተመ ያንን ለምን መቀስቀስ ትጀምራል። በሳምንት ወይ አንድ መጽሐፍ ቅዱስ ትምህርት ብትወስጅስ፣ መጽሐፍ ቅዱስ ጥናት በሳምንት አንድ ቀን በለራሱ ችላለ። ለነገሩ ማይቀር ነው ችላለ። እኛ ምስላለኝ እኮ ወይም ደግሞ ሰዎች መጥቶ ስላስታወሱኝ አይደለም ሳሚ፣ ገባ ራሴ የራሴ የሆነ እግዚአብሔርን እንትን የምልበት ጊዜ አለ። ፍክክር ውስጥ ምን አገባ አንተ ያስከው አምላክ የሚበልጥ ከሆነ አንተ ያስከው አምላክ ትክክለኛ ከሆነ ያ እያልክ ሳይሆን በስነ ስርዓቱ ቁጭ ብለ የተመረጠ ሰው ቁጭ ብሎ ለህዝቡ ማውረድ ከተፈለገ ያስገባ ማስረዳት በፍቅር መሆን አለበት። ግን አንተ ያንን ቤተክርስቲያን ወይም ደግሞ ያንን እምነት የማያገባ ከሆነ ስለዛ ስህተት የምትናገር ከሆነ እኮ እነሱ ስህተታቸውን እያረሙ እያረሙ እያረሙ መታ፣ እዚህ ላይ ነው ያንተንም ልቅ ማድረግ መውሰድ ይችላል። ምክር ነው ወይስ ትችት ነው? ምክር ነው ወይስ ነፈጋ ነው? ገብቷል። እኛ ምናልባት የአንተ እናት ኦርቶዶክስ ልትሆን ትቻች፣ አባት ፕሮቴስታንት ሊሆን ይችላል። ሁላችንም አንድ ላይ ነን ያለነ ገባ። በቃ ትንሽ መንፈሳዊ በሆነ መንገድ ብትናገረው ሞርት ተቀባይነት ታገኛለህ። አሁን አዋራኝ ማ ይቅርታ አድርግልኝ። ሌላውን ክርስቲያን መጥቶ ቢያዋራኝ ላንግባባ ይችላል። ለምን ያንተ አነጋገር እኔ ጋራ ስነስርዓት አወራር ለእኔ

እግዚአብሔር በጣም እድለኛ ነሽ፣ ይወድሻል እግዚአብሔር በእውነት በሌላ አልተበከልሽም። አልተበከልሽ በሌሎቹ አልተበከልሽም። ገባሽ? በቃ ምንም ተ ሌሎች እኮ በነገራችን ላይ ድሮ፣ ሳሚ፣ የድሮ አባቶቻችን እኔ እግዚአብሔር ምስክር ነው የምለው። አሁን ፓስተር መኮንን የሚባለው ሰው ያሉ ትልቅ ሰውነቱ፣ እንዲሁም ከቤተሰብ ጋር አውስትራሊያ አግኝተዋቸዋል። እና ተቃል የሚለብሰው ጫማ የነበረው በዛ ሰት ማለት ነው አስበው ከሰላሳ 30 ዓመት በፊት እንዲሽፈፍ ያለ ጫማ እግዚአብሔር ምስክር በእግሩ ነው የሚሄደው። እስከ ጎልፍ የደረሱ መጽሐፍ ቅዱሳቸውን ይዘው ማለት ነው። ማለት ብዙ መከራ ያዩ ናቸው። ብዙ በዛ ድሮ ድሮ በደርግ ጊዜ አይፈቀድም ነበረ። ብዙ መስዋዕት የከፈሉ ብዙ መከራ ያዩእና እና አንዳንዴ ማለት ክርስቲያን ስለሆ ደሃሁን እያልኩኝ አይደለም ለምን ክርስቲያን በሙሉ ድሃ መሆን አለበት? ይሉሃል። አልወጣኝም ግን የዚህን ያህል የእግዚአብሔር ፍቅርና መንፈስ ያደረባቸው ሰዎች ናቸው። እኛ ነው ያስተማሩ እኛ ለዛ ነው ሳይደማ ትዥ ለዛም እኮ ነው ሌላ ሃይማኖትን ማተችው ገባሽ። እኔም ደግሞ የመጣሁበት አግራ አለ ሙስሊሙ፣ ክርስቲያኑ፣ ዋቄ ፈታው፣ ኦርቶዶክሱ፣ ካቶሊኩ የሚከባበርበት እኔ ኢትዮጵያዊ ሁላችንም ይመስለኛል። ስለዚህ እንደዚህ አይነት ነገር ውስጥ ትልቁ እንደዚህ አይነት ነገር ውስጥ አልገባም፣ አልገባም አቤት። አንቺ ደግሞ ብትገቢ በእንደዚህ አሁን እስፔሻሊ ደግሞ ኢየሱስን ብቻ ደግሞ ብትናገሪ፣ አንቺ ለኦርቶዶክሱም፣ ለፕሮቴስታንቱም፣ ለሙስሊሙም እምነት ላለውም ለሌለውም ድህነት ነው የምትሆኝ ቱቢ ነስት ሌላው እኮ ተብላ ስለሚያስቷለሁ አንዱን ስትሰሚ በአንድ ሳይድ ነው ያለው፣ ይሄኛውን ስትሰሚ እና ለዛ እኮ ነው ይጠይቁኛል። አንተ ምድናምን ይለኛል። እኔ ዲናሚኔሽን የለኝም እላቸዋለሁ። ተናገረ የማንኛውም ቤተ እምነት አልወክልም። እኔ የመወክለው ክርስቶስን ኢየሱስን ብቻ ነው እና በሳምንት አንድ ቀን ባይብል ስተዲ ነው። እንደውም በውስጥ አሁኑ ነው ላኬሌ ነው ግን ምናደርጋለን። ለምሳሌ አሁን ግን አሁን ግን ደስ የሚለው ነገር የአንቺ አፕሮች ባይዘወይ ትረስትሚ የክርስቶስ አፕሮች ነው። ባይዘወይ የሰማይ አፕሮች ነው። ለመሰል በእውነት ነው። ይሄ ሽንጋላ ምናምን አይደለም። ባይዘወይ ሳሚን የምታውቁ እዚህ ውስጥ ያላቸው በሙሉ ሳሚ ያለባት ያንቺ ነገር ደስ የሚለው ምንድን ነው? ማንም የለውም የክርስቶስን ነገር ብቻ ነው ይዘሽ የምትመጪው። እና እሱ ደግሞ ጠፍቷል። ለዛ ነው የምፈልግሽ ያልኩሽ እኮ የለ ማንም ጋ የለ። የሆነ ሰው መቶ እዚህ ቢናገር በሆነ ሳድ እንደሆነ ታውቂዋለሽ። እና ወይ ምን ደስ እንደሚለኝ ተቃል ኦርቶዶክስ ሞንክ ካቶሊክ ደግሞ ጂጂ ስትሄድ ደስዋተን ማ የማስበቁ ከአንቺ በስተጀርባ ያሉትን ሰው ቁጭ ብዬ ማስበው ያለሁት ምን ያህል ቢባረካሉ። በቃ የራስሽን ህይወትሽን በመናገር ብቻ ሌላ ነገር አደለም። ሊሆነ ስታተስ ምናምን ኖሮች አይደለም በቃ ኢየሱስ ያደርጋልሽ ስትናገሪ ምናምን ነገር በእውነት ነብልሽ እንደዚህ ስትናገሪ እዚህ ውስጥ ያለ ሰው ሳታውቂው በቃ ጅስት እንዴት እንደሚነካ ስ እንዴት እንዳላወቃችሁ አላውቅም እንጂ እኮ ሁሉም እኮ ያውቃል እኮ እኔ ክርስቲያን ሁሉም እኔ እዚህ ጋር ስመጣ እኮ እንዴ በጣም እኮ አውቃለሁ ዘራ እፈላለሁ እኔ ከስንት ነገር ትላለሽ እኮ ግን ኑ ባያቸው እንደዚህ ውስጥ ያሉት እንደዚህ አንተ ምን ይመስላሉ? ምንድን ነው ያላቸው? እነሱ እነሱ እኮ አሉ እኮ እኔ እኮ አሉ እኮ ያ ነገር እኮ ነው የሚከብደኝ። ገባ? ኑ ወዴት ነው ኑ እምላቸው ወዴት ነው ያንቺ እየሱስ ነው ወይ ሉኛል። ገባ? ግን እናንተ አሁን ወንድሞች አንዳንድ እህቶች ወደ ታች እታች የምታያቸው ነገሮች አሉ። በተለይ ኢትዮጵያ ውስጥ ምጣ በጣም ብዙ እዚህ ላይ የምታያቸው ነገሮች ሳሚ፣ ትውልዱ እነሱን ነው መንገር፣ እነሱን ነው ወደ እግዚአብሔር ማምጣት፣ እነሱ ነው መስበክ፣ እነሱን ነው ማስተማር፣ ካሉበት ነገር እኔ አሁን ይቅርታ አድርግልኝና ወደ እኔ ጋ መምጣት ማለለ ስንቴ የተራበ የተጠማ

እንደው ግን ምን ሆነት ነው እኔያው እንዳንዳቸዋል እንድ ምን ሆናችሁ ነው ማለት ዝም ብሎ ተነስቶ የዜና ያልቃል የሚያስወጣችሁ ምን ሆናችሁ ነው? አንዳንዴ አሁን እንዲህ ያልኩኝ ለራሴ ማለት ነው። አይ ምናልባት እኔ በፖለቲካው ስለማነግባባት ለዚያው ነው የሚሰሩኝ ያልኩኝ እና አንተ አሁን ፖለቲከኛ አለ አንተ ጋር ስመጣም ዘሴም ነው የሚሰራው ሰው ሌላም ጋር ስሄድ ምንም ማጣጋ ምንም ማጣ ትሰደባለች አም ይህ እንደምን እንዳልኩ ታውቃለህ እርዳታ ያስፈልጋቸዋል። ልጆቻችን ስታየው በጣም ወጣት ነው። ቆርቆሮ ጋ ተደግፈው ነው። ችግሩ ይገባኛል፣ ለምን እንደዚህ እንደሚል ድህነት። ድህነት ደግሞ ማለት ድህነት የገንዘብ ብቻ አይደለም፣ የመንፈስ አለመረጋጋት፣ ያለማመን፣ ነገ ሰው ሆናለው ያለ ማለት ተስፋ መቁረጥ ስለሆነ ይህ ሰው እንደም ክርስቲያኖች፣ ሁሉም ክርስቲያን ሄደው ና አይዞ ህይወትን የሚለውጥ እግዚአብሔር አለ ብለን የእግዚአብሔርን መንፈስና ምግብ የምሰጠው ለዚህ ልጅ መሆናለ ምክንያቱም እኛ ሄደናል። እሱ ታዳጊ ነው። ነገችን ሀገር የሚረከበው እሱ ነው። እሱን ነው ማለት ለእሱ ነው። እኛ ድሮ ምንድነው የምንባረው ወደ ቤተክርስቲያን ሄዱ፣ ጸልዩ፣ ይህንን እየተባልኩን ያደጉት። እግዚአብሔር አለ እግዚአብሔር አለ እያልኩኝ ያደጉት። ለሁሉ ነገር እግዚአብሔር አለ። እኔም ግን መስራት እንዳለብኝ ስለዚህ፣ ለእኛ አይደለም ለነዚህ ትውልዶች እግዚአብሔር ምስክር ነው የምለው በቃ ግራ ይገባው ትውልድ አለ። በጣም በቃ ግራ ይገባው በጣም። እነሱን ነው ማትረፍ ካለብን፣ እኔ በፖለቲካ አተርፋችኋለሁ ብዬ እሪላለው። ሌላው ደግሞ ክርስቲያን የሆነው ደግሞ በሃይማኖት እግዚአብሔርን በመያዝ እንደሚተርፉ ተስፋ ሊሰጣቸው ይገባል። ተስፋ ተስፋ ደግሞ አለሁ በአንቺ በሳምንት አንድ ቀን ግን ባይብል እንትን ቀደም ያልሺው ምንድነው? እንደዚህ ተውጆ አምላክ ስለምታከብሪው በጣም ስለምታከብሪው ማወቅ አለብኝ ስለሱ። ያልሺው ነገር በጣም ደስ ብሎኛል። ብዙዎች ብዙ ሰው ያቆ ነው ትንሽ ትንሽ እንትን የሚያደርጉትና በሳምንት አንድ ቀን አርጎ በዝ። ፓስተር ላገናኝሻለ ወይ እኔም አብሬው ጀርመን ፍራንክፈርት አደለም። ተመስገን ታቂ ነው። የድሮ ነው እሱ ነው ያስተማረኝ፣ እንዲሁ ነው የማውቀው። እሱ ነው ደህንነት ያስተማረኝ። እና ብዙም እንትን የለም አይታወቅም። እንደዚህ ፖለቲካ ውስጥም የለ ምናምን። ወይስ ሌላ አለ ሌላ ሰው ግን አሁኑ ጻፊ ሊ ቁጥርሽ ወጣት ወጣት ስልሽ ጎልማስ ሚስት አለው። ና ፍራንክፈርት ቸርች ትንሽ የቸርች ቀንት ነው እሱ የሚገርምሽ፣ ይሄ እንትን ነው የወጣትም ነው። እንደገና ይሄ ደግሞ የድሮ ዓለም በቃ ሰውንም ጀጅም የሚያደርግ ዓለም ማስተማር ብቻ ነው በቃ መጽሐፍ ቅዱስ ብቻ ሌላ ነገር የለውም። እና ደህንነት አንድ አመት በዋትሳፕ አስተምሮኛል። እና ይህዝ መይዝ አሁን አልፎ አልፎ ቲክታክ ላይ መምጣት ጀምረዋል። እና አብረን እንማራለን አንድ ቀን አሁን ቁጥርሽ እላቂል በውስጥ

አንተ በጣም መልካም አባት በጣም ጎበዝ አባት ናት። አመሰግናለሁ። እሺ፣ እወድሻለሁ። እሺ፣ እሺ። እኔም አከብራለሁ እወዳለሁ ሳሚ።